እንግዲህ የሰውየው ችግር 38 ዓመት በሽተኛ ነው። 38 ዓመት በሽታ በሽታ ማለት የእድሜ ግማሽ ማለት ነው። አረ እኩለ የለት ታዚ ማች ከእድሜ ጋር ያደገው ችግር ዛሬ እዚህ ይሆናል። እግዚአብሔር ቃል እንማራለን። ከዛ በኋላ ለብዙ ሰው መጸለይ ይፈልጋሉ። ሰዎች ከኔ ጋር ዮሐንስ ወንጌል ምዕራፍ 5 ከቁጥር 3 ላይ ያለችውን ቃል ዘማሪ ሳሚ ተነስቶ ያነበናል አጭር ደቂቃ የእግዚአብሔር ቃል እንማራለን። ዮሐንስ ወንጌል ምዕራፍ አምስት ከ ቁጥር ሶስት ላይ ያለችውን ቃል ሁላችን የምናውቀው ቃል ነው። የጌታ መንፈስ ግን ዛሬ ለኔ እንዲያውጅ ስለሰጠኝ ለብዙ ሰው ላይ ደግሞ ይሄ ቃል ከገባ በኋላ ዮሐንስ ወንጌል ምዕራፍ አምስት ከ ቁጥር ሶስት ላይ ያለችውን ቃል ለህይወታችሁ፣ ለቤታችሁ፣ ለትዳራችሁ፣ ለልጆቻችሁ በጣም በተጨነቃጩ ሰዎች ላይ ይሄ ቃል ፈውስ የሆነ ይመጣል። ታምናለህ?

ማይክ ስጥለት። እስኪ ዮሐንስ ወንጋል ራፍ አምስት ከቁጥር 3 እስቲ አንብብልኝ። እንደገና አንብብልኝ። እስኪ በነዚህ ውስጥ እሺ የውሃውን መንቀሳቀስ እየጠበቁ በሽተኞችና እሺ እውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ነበር። እሺ አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃ መናወጥ በኋላ በመጀመሪያ የገባ ከማንኛው ካለበት ደዌ ጤናማ ይሆን ነበር። ቀጥል በዚያም ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው። ደውዮም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኛ ይወርዳል ብሎ መለስለት። ኢየሱስም ተነስና አልጋይን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውም ተሸክሞ ሄደ። ይበቃል። ወደ ታች እኔ ወስዳለሁ። እንዲህ በሚል ርዕስ ትንሽ ደቂቃ ማገልገል እፈልጋለሁ። ያልጠበቅሽው ዋና ይመጣል። በካታ ሳፕራዲላቫሽ ባጠገባችሁ ያለ ሰው እቅፍ አድርጋችሁ ያዙና ዓይኖቻችሁን ጨፍኑና ባጠገባችሁ ያለ ሰው ያዙ። በመንፈስ ሆኑ። ያልጠበቃችሁ በሉት ዋናው ወደ ቤትሽ ይመጣል። የጦፋ የጦፋ ያታ ለይቶ ይከነና አጋቤና ዋናይ ነሶያና ይሄን ቃል በመንፈስ ሆኖ አሜን ስል ለአንድ ሰው ዛሬ ማታ ይመጣል። ለአንድ ሰው ዛሬ ቀን ይመጣል። ለአንድ ሰው በጨለማችሁ ጉዳይ ላይ ይመጣል። ለአንድ ሰው ግራ በተጋባችሁ ጉዳይ ላይ ይመጣል። ቶሎ ብዬ አጭር ስብከት ነው መሰብካቸው። እንድትከታተሉኝ በጌታ ፍቅር አሳስባችኋለሁ። እዚህ ቦታ ላይ የምናየው 38 ዓመት በሽተኛ የሆነ ሰውን እናያለን። ቤተሳይዳ የምትባል ደግሞ ውሃ አለች። መላኩ ከአመት አንዴ ይመጣል። በደንብ እንድትከታተሉኝ ይፈልጋሉ። መላኩ አንዳንዴ ነው የሚመጣው። ይቅርታ፣ ከአመት አንዴ ሳይሆን ከአንዳንዴ መጥቶ ውሃውን ያናውጣል። አንዳንዴ ነው የሚመጣው። አንዳንዴ ማለት ቀን ያልተወሰነ ያልተሰው ማያቅ ቀን ይመጣል ግን

በደም ስሙኝ 38 ዓመት በሽተኛ። አንተ እኮ ሪፌራል ሆስፒታል ጥቁር አንበሳ ወላይታ ሶዶ ክርስቲያን ሆስፒታል ኦቶና ሆስፒታል ሰባት ቀን ብትተኛ ሰው ተስፋ ይቆርጣል። 38 ዓመት በሽተኛ። ከዚህ ስትወጣ እግዚአብሔር በአንተ ችግር ላይ መንገድ ይከፍታል።

ሰባከ ከቲ ቃላ ጉየ ፈገለሽ ቀድሞ የገባ ሰው ይፈወሳል። ተከትሎ የገባ ሰው አይፈወስም። በደም ስሙኝ። አሁን 38 ዓመት የታመመ ሰው ሀተን ጉፊ ገሌው ጋጋ ሂታ ዲወ ዲወል ቂባ እኔ ሰው የሆነ የደረሰው ሶስት ችግር አንደኛ 38 ዓመት በሽተኛ ነው። ሁለተኛ ትፈወሳለ ብሎ ከቤት ይዞዱ ጫካ ላይ ጥሎ መጡ። ሶስተኛ ሳ

ጌታ ጉባኤ ጋር ሰና ቀጣይ ወር ላይ ማያላ ሰብኮ የሆነ ደስታ ይመጣል። ሁለት እጅ እፈልጋለሁ። ያላሰብኮ የሆነ እንግዳ ነገር በቤታችሁ ላይ ይመጣል። ያላሰባችሁ በአገልግሎት ላይ፣ ያላሰባችሁ በኢኮኖሚ ላይ፣ ያላሰባችሁ በጤናችሁ ላይ፣ ያላሰባችሁ በትዳራችሁ ላይ፣ ያላሰባችሁ በእግዚአብሔር ያመጣል።